እንደ አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ። እንደ እኔ በአንድ ቋንቋ አካም ቡል ተኒበሉ ለምን እንላለን ባልኩ ነው የታሰብኩት። የአነጋግሩኝን የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከእኔ እራሱ ውረዱ። ለይባችሁን ያዙ። እዛ ወይ አብራችሁ በልታችሁ እንደሆነ እዛ ይወጣላችሁ። ሰላም ጤና ይስጥልን፣ ውድ የዩቲዩብ ቤተሰቦች፣ ዛሬ ለእናንተ ይመጥናችኋል ይሆናችኋሉ ያልኳቸውን ቪዲዮዎች አዘጋጅቼ ጨርሻለሁ። ሁላችሁም የትም መሄድ አይቻልም። ሰብስክራይብ፣ ሼር እና የደውል ምልክቷን እየነካችሁ ከኔ ጋር እንድትቆዩ በትህትና ጠይቃችኋለሁ። ወደ ቪዲዮ እንዴ አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ። እንዴ በአንድ ቋንቋ አካምቡል ተኒበሉ ለምን እንላለን ባልኩ ነው የታሰብኩት። አይደል እንዴ አካምቡል ተኒበሉ ግዴታ ይሆን እንዲኖሩ የሚያመልመድ ማን ስለሆነ ነው ኦሮምኛ የምለምደው? እንዴ እኔ አሁን በዚህ ድሜ በአርባ ምናምን ዓመት የተነስቼ ኦሮምኛ ልጅ ማለት እንዴ? ጀዝባ ደደብ! ግን አካምቡል ተኒ ምን አባ ነው ባልልስ ምን አባ ታመጣለህ ደደብ! የፈለግኩትን የማለት መብት አለኝ። አካምቡል ተኒ በሉ አንልም፣ እነሱም እንደምን ዋላችሁ ይበሉ በማለት የታሰርኩት ለምንድን ነው ምለው? እኔ በስተርጅና በስተርጀና መጥቼ ኦሮምኛ ትምህርት ልግባ ልጆቼን ኦሮምኛ ትምህርት ላስተምር እንዴ ምን በወጣቸው ምን እንዳለባቸው፣ ካልፈለጉስ መብታቸው ነው። ምን የሚሉት ትግል ነው ከሆነስ ደግሞ በሁሉም ቋንቋ መሆን አለበት። በትግርኛ፣ በጉራግኛ፣ በደቡብኛ፣ በሁሉም ሊማሩ ይገባል። ለምንድነው ነው በኦሮሚኛ በስተጅና መተው ትምህርት ቤት የሚማሩት? ኮፒ ሊንክ። ስለዚህ ከተቃውሞ ሁላችን ተነስተን የፋኖ ትግል ብቻ አልደግፍም። ከደገፍን ሙሉ ሁላችንም የኢትዮጵያ ትግል ብለን እንነሳ። ኦንሊ ፋኖ የሚባል ትግል አያዋጣ። ስለዚህ ከተነሳን የደቡብ ኢትዮጵያ የትግራይ የአማራ የጉራጌ የምናምን ብለን እንነሳ። በዚህ ጉዳይ የፋኖ ትግል ብላችሁ ግን የምታገሉ ከሆነ አያዋጣል። ሁላችን የሚያስነሳ ጉዳይ ና እንዴት ነው? ለምንድ ነው በየብሄሩ እኔ ልጆች አሉ ሁለት ልጆች ትልቅ የ16 በደህናም አይደለም ያንቀለቀለ ሺ አሉ። በነገራችን ላይ ማለት ነው። አንዳንዶቻችሁ ሰላም አይወድላችሁም። ለምን በሰላም መኖር እንደማትፈልጉ ተግባብታችሁ መኖር ለምን እንደማትፈልጉ በጣም ጥያቄ የሚፈጥርብኝ እኔ ይሄ ፍቅር ሲዝም የሚባለው ሰውዬ ስለ ፖለቲካ የአቃል ምንም ነገር የለም። እኔ ፖለቲካ ውስጥ መግባት አልፈልግም ምንም የማውቀው ነገር የለም። ግን ጤንነት ይጎልሃል ወንድሜ። በመጀመሪያ አንተ መታከምን ያለብ። እንዴት ሰው ግን በሰላም መኖር ይጠላል? ግን ቴ የግድ ካልተገረፍኩኝ ካልተቀጠቀጥኩኝ ካልታሰርኩኝ ሺቂጤ ካልተዘለዘለ በጣም ነው የሚያሳፍረው። የምር እኔ ፈጣሪ ብቻ ይሁንልህ። ዘንድሮ አንቀልቅሏችኋል። እዚህ ያላችሁ ውጭ ያላችሁ። እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ።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 በዚህ ወጥቶ በዚህ ገብታ ይበል ወይ ራሴ አውጣ ያጋልጥ ያለችበት፣ ከኔ ስም ውረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ነህ ለሰው ለሰሙ እኔ እኮ የትም አልሄድኩም። ባህሬን ጠይቅ ያሉት ይነግሩሃል ስለኔ። ጓደኞች አለኝ። እኔ ነኝ ወሰድኳት፣ አላስቀምጥ ስትለኝ ነው ጥያት የወጣሁት። ስለዚህ ኩየት ነበሩ የእናቱ አወርቅ ብርቅ ነው የሚበሉት። ተመኛህልኝ እንደ አፍ ያርግልኝ። ይልቅ እንዲህ እያረጋችሁ የሰው ገንዘብ አታስቀሩ እያደነጋግራችሁ። ሀቅ ካላችሁ ያለችበት ያዟትና የሀቅ የገንዘብ ሀቅ አስመልሱ አስመልሱ፣ አትቀባጥሩ። በተለይ መብረቁ ሙስሊም ነህ ለስሙ ያላየኸው አታውራ። እኔ ኩየት የሚባል ሀገር አላውቅ ሰምተሃል። አዎ እንግሊዝ ኤምባሲ ነው ሁሉ ተወልዶ ያድጉት ማንም ያቀኛል። ሌባ አይደለሁም እኔ እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ፣ አታስገቡማ። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሁኜ እኮ ፈራኦል እኮ መርቀ ነው አራት ሁነን መርቀ ነው ሀያ ሀያ ሺህ ብር ሰጥቶኛል። ለሁላችን ሀያ ሀያ ብር ሰጥቶኛል። የማሊያቱ ሁኘን መርቄ ከፈራኦል ሀያ ሺህ ብር የተቀበልኩት ፈራኦል የዋርካ አሁን ለሁሉ እንደምታረገው መርቀ ነሃ አልነ ያለው እንደውም ቸግረናል እርዳናል፣ አላልንም እኛ ስለመረቁት ሀያ ሺህ ብር ለሁላችን ሰጥቶናል። እንግዲህ እንደሰማችሁት ነው። እናትየው እንግዲህ ምንም የምታውቀው ነገር የለም። እንግዲህ አንዳንዶቹ እንደምታውቁት ይቀባጥራሉ። የሚያውቁትንም የማያውቁትም ነው እንግዲህ የሚያወሩት እናቶች እንግዲህ እንደምታውቁት፣ ብዙ ውሸት ላይ እንግዲህ እንደ ወጣቶቹ የለውበትም። እንግዲህ ልጅቷን እንደፈለጋችሁት አርጓት ነው እንግዲህ እያለች ያለችው ግን ብቻ ፈጣሪ ሰላሙንና ጤነኛውን ጤነኛውን እንዲያበዛልን ምኞቴ ነው። እንግዲህ እስቲ ሀሳብ አስተያየታችሁን እስቲ ኮሜንት ላይ እየሰጣችሁኝ ወደ ቀጣይ ቪዲዮ እንሸጋገራለን። ስለ ሚኪያችን ወይንም በትክክለኛ ስሙ ስለ ዱሬሳ የምነግራችሁ ነገር ሊያስደነግጣችሁ ይችላል። በመጀመሪያ ደረጃ ሚኪያችን ወይንም ትክክለኛ ስም ዱሬሳ እኔም ትፈራኛለሁ አሉ ተከላከሉልኝ፣ የምትል ድምፅ ሰምቻለሁ እኔን አንተ መከላከል የሚቻለው በንጹህነት እና በሀቅነት ብቻ ነው። ከዛ ውጪ ማንም ሊከላከልልህ አይችልም። ሲቀጥል እንግዲህ ሚኪያችን ራሱ ማን ነው? እሱ እንደሚለው እውነት ጎንደሬ ነው ወይንስ አይደለም? ንብረቱስ በማን ስም ነው የሚገኘው? የአደጋ ጊዜ ተጠሪውስ ማነች? ንብረቱስ ኢንሹራንስ ውስጥ የት ነው የሚገኘው? የቤት ቁጥሩ አካባቢ ውስጥ የት ነው የሚገኘው የሚለውን ይፋ የማድረግላችሁ ይሆናል። አድርሱለት ማለት ነው። በመጀመሪያ ደረጃ ሚኪያችን ትክክለኛ ስሙ ዱሬሳ ሲሆን ለዚሁ አላማ ብሎ ያወጣው ግን ሚኪ በሚል ስም ነው። እንግዲህ በመታወቂያው በስተጀርባ የአደጋ ጊዜ ተጠሪ ብላ የቀረበችው እህታችን ማን ትባላለች? ኢየሩሳሌም ኩማ ትባላለች። የሚኪ የአደጋ ጊዜ ተጠሪው ኢየሩሳሌም ኩማ ስትሆን በጣም በሚገርም ሁኔታ ደግሞ የንብረቱ ተወካይ ማለት ሙሉ ንብረቱን የሚያንቀሳቅስለት ግለሰብ ደግሞ ድጉማ ኩማ ጫላ ይባላል። ያ ማለት የአደጋ ጊዜ ተጠሪው ከመታወቂያው በስተጀርባ የተቀመጠችው ሴትና ይህ ንብረቱን ወኪል ሆኖ ንብረቱን እያንቀሳቀሰለት ያለው ወንድምና እናት ናቸው ማለት ነው። እንግዲህ ከመታወቂያው በስተጀርባ ያለችው እዚህ ጋ አስቀምጥላችኋለሁ ኢየሩሳሌም ኩማ ትባላለች። የንብረቱ የንብረቱ ወኪል ተወካይ የሆነ ግለሰብ ደግሞ ድጉማ ኩማ ጫላ። ኢየሩሳሌም ኩማ፣ ድጉማ ኩማ ጫላ ማለት ነው። ይሄ ሰውዬ ዱሬሳ ኩማ ሊሆን ይችላል። ተግባባን አይደለ? ከዚህ አንፃር የአደጋ ጊዜ ተጠሪውና የንብረቱን የሚያንቀሳቅስለት ግለሰብ መታወቂያቸው ወንድምናሀት የአንድ ሰው ልጆች ናቸው ማለት ነው። ሚኪ ሊሆን ይችላል እናንተ መገመት ትችላላችሁ። እንግዲህ ይግለሰብ የመኖሪያ ሰፈሩ የት ይላል መሰላችሁ? የመኖሪያ ሰፈሩ አድራሻው ማለት ነው ንፋስ ስልክ ላፍቶ ወረዳ 12 ቀበሌ 12 ማለት ነው የቤት ቁጥር 4830 ነው ማለት ነው። እንግዲህ የመኪናውን ታርጋ እነግራቸዋለሁ። የመኪናው ታርጋ C31520 ሲሆን ፋይሉ የሚገኘው ደግሞ ጉለሌ ክፍለ ከተማ ነው። ኢንሹራንሱ ናሽናል ኢንሹራንስ ካምፓኒ በአዲሱ ገበያ ቅርንጫፍ ነው ማለት ነው እንግዲህ ዱሬሳ ኩማን ተዋውቁት። እደግመዋለሁ፣ እዚህ ጋር የማስቀምጥላቸው መረጃዎች ናቸው። አድርሱለት ቡም። እንግዲህ እንደምናውቀው ሚኪ ፊት አውራሪ ነው። እንግዲህ እዚህ ጋር ደግሞ የሚባለው ዱሬሳ ኩማ ነው። እንግዲህ የተባለው እንግዲህ ዘንድሮ እንግዲህ ጉድ ሳይሰማ መስከረም አይጣባ ነው የሚባለው። ይኸው ሙሉ መረጃው ነው እንግዲህ እየተዘረገፈ ያለው እኔ ግን መናገርም ማስተላለፍም የምፈልገው ነገር እስቲ አንብን ለማለት ነው የምፈልገው። ጊዜ ቂጣ ነው ዛሬ አላችሁ ምናምን ነገር ማለት ነገም ትቀጥላላችሁ ማለት አይደለም። ባላንስድ ሆናችሁ ለመኖር ሞክሩ። ሚኪ ፊት አውራሪም ባለፈው የማይጠበቅ ነገር ነው ከእሱ ሲወራም፣ አክቱም ያልጠበቅነውን ነገር ነበር ሲያደርግ የነበረውና እስቲ ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝ። እንቀጥላለን። ይህ ከጀርባ የምትመለከቱት ይሄ መንገድ የተዘጋው ይህ የምትመለከቱት ጭስ እዚህ ከአዲስ አበባ ትንሽ ኪሎ ሜትር ርቀት ላይ የምትገኘው ቡታጅራ ውስጥ ነው። እናም ብዙዎች በቴክስት ሪኩዌስት ላይ ኢንስታግራምም ቲክቶክም ላይ በውስጥ መስመር ብዙ ቴክስት እየላኩልን የጸጥታ አካላት እንዲደርሱላቸውም ጥሪ ያቅርብልን የሚል ቴክስት ማለት እናም የግጭቱ መንስኤ ወይ ደግሞ በጥብጡ የተከሰተበት ምክንያት ለዘመናት በመስቃን ወረዳ እንቦር ቀበሌ የተራረበት የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእንቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው በመውሰናቸው እና ዛሬ ደግሞ በመስቃን ወረዳ ዋና ከተማ ቡታጅራ ሴራን አዳራሽ ላይ ዝግጅት በማዘጋጀታቸው ነው ተብሎ የመስቃን ወጣቶች ባህ ተልእኮ ነው ብሎ ተደጋጋሚ ጊዜ ድምጽት ሰብቶ ነበር። እናም ከዛም በኋላ ነው ወጣቶቹ ወጥተው ተቃውሞ አድርገው ወደ ብጥብጥ የተቀየረው። እናም የከተማዋ ነዋሪዎች አሁን ላይ እንዴት ነው ያለው? አዲስ ነገር አለ ወይ? ሰላሙ አሁን ላይ ከምን ደረጃ ላይ ያለው? እሱን አሳውቁኝ ወይ ኮሜንት ላይ ወይ በውስጥ መስመር አሳውቁኝ። እዚህ ጋር ከፕሮፋይል ስር በቀይ የፕላስ ምልክት ካለ እ እንግዲህ በአዲስ አበባ በቅርብ ርቀት ያለችዋ ቡታ ጀራ ክልል እንግዲህ እንደተበጠበጠች ነው እንግዲህ መረጃ እያገኘን ያለ ነው። እና አሁናዊ መረጃ ያላችሁ ሰዎች እባካችሁ ውስጥ ያለችበትን ሁኔታ ለሰብስክራይበሮቼም ለተከታዮቼም ማሳወቅ ስለምንፈልግ እባካችሁ ይህንን መረጃ የምታውቁ ሰዎች ሼር እያደረጋችሁ ያለበትን ሁኔታ ማወቅ እንፈልጋለን። እና እስቲ አጋሩን በኮሜንት እጅግ ያሳዝናል። ከሰዓታቶች በፊት ያረቢ አቃተኝ አበርታኝ ብላ በፌስቡክ ገጽ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምተዋል። እጅግ በርካቶች የሚያውቋት እንዲሁም ደግሞ የሚወዷት እህታችን እንግዲህ ሄሪያ አሊ ወደ ዘላለማዊ ዓለም ማለፏ ተከትሎ በዚህ በሶሻል ሚዲያው በርካቶችን ያሳዘነ ጉዳይ መሆኑን እንግዲህ የተመለከትኩ እገኛለሁ። ጠዋት በፌስቡክ ገጿ ላይ ያረቢ አበርታኝ አቃተኝ የሚል ልብ የሚለካ መልዕክት እንግዲህ አስቀምጣ ነበር እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለ ለጓደኞቿ መጽናናትን እመኛለሁ። በጣም ያሳዝናል። በጣም ልብ ይነካል። እንግዲህ ለመላው ተከታዮቿና አድናቂዎቿ እንግዲህ መጽናናትን እንመኛለን። እንግዲህ ነብስ ይማር ነው እንግዲህ ማለት የምንችለው። እባካችሁ ወጣቶች፣ እባካችሁ በቻላችሁ ታቅም፣ ሲጨንቃችሁ፣ ችግር ውስጥም ስትገቡ፣ ስቃይ ውስጥም ካላችሁ ወደ ፈጣሪያችሁ በመቅረብ ማለት ነው። ሙስሊሞች ቁርአናችሁን እያነበባችሁ ዱአ እያደረጋችሁ፣ ክርስቲያኖች ደግሞ መጽሐፍ ቅዱሳችሁን ይዛችሁ ወደ ቤተ ክርስቲያንና ወደ አምልኮ ቤታችሁ ወደ መጸለይ ወደ ፈጣሪ ነው። በነገራችን ላይ መፍትሄ ልታገኙ የምትችሉ እንጂ ከሰው መፍትሄ መቼም ታገኟችሉም። እና መፍትሄም ማድረግ ያለባችሁ ደግሞ ጸሎት ነው እንጂ ራስን ማጥፋት እራሳችሁን የሆን ነገር ማድረግ መጉዳት አይደለም። እባካችሁ ነገ የተሻለ ቀን ነው፣ እንደ ነገን እንኑር።

እንዳትሸወዱ። ጋይስ በነገራችን ላይ ፕራንክ ነው። ፕራንክ ነው ይሄ ማለት ነው። እንግዲህ አይታችኋታል ልጅቷ እንዴት እንደደነገጠች ምናምን፣ ነገር ምንም ያወቁት ነገር የለም። እንደዚህ እጅ እጅ ከሚል ፕራንክ እንግዲህ የጠበቀን ነው ምለው መቼም። እንግዲህ ጃኒ ደግማ እኔ መልሳ ወደዛ የምትሄድ አይመስለኝም። ለምን እንደዚህ አይነት ነገር ተደርጎባት በጣም ነው የሚደብረው፣ በጣም ነው የሚያሳፈረው። እና አንዳንዶቹ ደግሞ ቀላቸውን ራሱ በልክ አያደርጉትም በለከት አያደርጉትም። በጣም ነው የሚያስጠላው፣ በጣም ነው የሚያቅለሸልሸው። እንደዚህ አይነት ነገር ጥሩ ነው ልክ ነው ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ሁላችሁም እስቲ ኮሜንት ላይ ገለጹልኝ። ይሄ እንግዲህ የማስጠንቀቂያ መልክት ነው። ማለትም አዲስ የመጣ ስካም ነው። ይህም ስካም እንግዲህ በቪዲዮ ኮል ነው የማታቁት የቪዲዮ ኮል ይደወላላችኋል። እናንተም ያንን ቪዲዮ ኮል ታነሳላችሁ። ነገር ግን ከቪዲዮ ኮል ጀርባ ያለው ነገር ደግሞ ሌላ ነው። እነዚህም ሰዎች ኦልሬዲ ይሄንን ትራፕ አዘጋጅተው ስለሚጠብቋችሁ እንግዲህ ስክሪን ሪካርድ እያረጉ ነው የሚጠብቋችሁ። እናንተም የተደወለላችሁን የማታቁትን ቪዲዮ ኮል ስታነሱት እንግዲህ ፊታችሁ ይገባል ማለት ነው። እነሱ ደግሞ ያልሆነ ነገር እያረጉ ነው በዛ ቪዲዮ የሚጠብቋችሁ። ማለትም ኢቲካል ያልሆነ ነገር ለየት እያረጉ ነው። ወይ ፎቶ ነው ወይ ቪዲዮ ነው የሚያሳዩዋችሁ ማለት ነው። እናንተም ትደናበራላችሁ። ምክንያቱም ያ ነገር ሰርፕራይዝ ነው የሚሆናችሁ እነሱ ግን ስክሪን ካርድ እያደረጉ ነው ኦልሬዲ ማለት ነው። እናንተም ይህ ተግባር እናንተ ላይ የተፈጸመ ስላልሆነ ደንግጣችሁ እንግዲህ ፊታችሁ እየታየ ተዘጉታላችሁ። ከዛ በኋላ ነው እስካሁን የሚጀምረው ስልክ ይደወልላችኋል። እንደዚህ አይነት ቪዲዮ እየሰራችሁ ነው ትባላላችሁ። ይህም በቪዲዮ ማስረጃ አለኝ እንደዚህ አይነት ነገር ኮንቨርሴሽን ነበራችሁ ከእንደዚህ አይነት ሰው ጋር ስለዚህ እንደዚህ አይነት ብር ክፈሉ ያለበለዚያ ፖስት እናደርገዋለን ብለው ብላክሜል ያደርጓችኋል ማለት ነው። እናንተም ያን ነገር እንዳልፈጸማችሁ ታውቃላችሁ። ነገር ግን የሚመለከተው ሰው ያንን ነገር እየፈጸማችሁ እንደሆነ ነው የሚገባው። ያው እውነቱ ያለው እናንተ ጋር ነው፣ ነገር ግን ብዙ ሰው ያንን እውነት አያውቀውም። ስለዚህ ባለትዳር ከሆናችሁ ለባለቤታችሁ ይላካል ለቤተሰብ ሰዎቻችሁ እንደዚህ የተደረገ እንግዲህ ካፖርት ትደረጋላችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ሁለት ነገር ተጠቀሙ። መጀመሪያ የማታቁትን ቪዲዮ ኮል አታንሱ። ካነሳችሁ ደግሞ ካሜራው መሸፈን እንዳትረሱ። ያንን ቪዲዮ ኮል የደወላችሁ ሰው የምታቁት ከሆነ እንግዲህ ታናግራላችሁ፣ ትቀጥላላችሁ። ያለበለዚያ ስልኩን ወዲያውኑ ትዘጋላችሁ። ካሜራችሁ መሸፈናችሁን አትርሱ። ይህ ነገር ከመሆኑ በፊት ተጠንቀቁ ለማለት ነው። ይህን ነገር ያጋራን እንግዲህ ናሲኖ። እናንተ መጠንቀቅ አለባችሁ ብዬ አስባለሁ። መልካም ቀን ይሁንላችሁ። ብሩክ ነኝ። አመሰግናለሁ። እንግዲህ እንደሰማችሁት ነው። እንግዲህ ላላዩት ሰዎች እባካቹ ሼር አድርጉ። እንግዲህ እንደዚህ አይነት ስካመርሶች በጣም እየበዙ ነው። እንግዲህ እንደሰማችሁት ነው ያልፈለጋችሁት ነገር ውስጥና ያልፈለጋችሁት ጦስ ውስጥና ስቃይ ውስጥ ነው እንግዲህ የሚከቷችሁ። ወይ ብር አምጡት ትባላላችሁ ወይም ደግሞ ከሰው ፊት መዋደድ ውስጥ ነው የሚያስገባችሁና እባካችሁ ይሄ መረጃ ለበጣም ለብዙ ሰው ይጠቅማል ለራሳችሁም ደግሞ ስለሚሆናችሁ እባካችሁ ተጠንቀቁ ለማለት ያህል ነው። እንግዲህ ሼር አድርጉት ይሄን ቪዲዮ። እጅግ በጣም ደስ የሚል ዜና ተሰምቷል። እህታችን ፍትህ ልታገኝ ተቃርባለች። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት ሰዎችን በማስፈራራት እያገተ ገንዘብ ሲቀበል የነበረ ግለሰብ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዳዊት ጥላውን ወይንም ምንተስኖ ጥላውን የተባለው ግለሰብ ሀሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በመጠቀም የተቋሙ ሰራተኛ ነኝ በማለት ሰዎችን በማገትና በማስፈራራት ገንዘብ እንደሚቀበል ከህብረተሰቡ የመጣ ጥቆማ መነሻ በማድረግ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ ጠቅላይ መምሪያ በጥምረት ባደረጉት ክትትል ግለሰቡ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር እንዲውል አድርገዋል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድ የግል ተበዳይ ሳሮን ተስፋዬ ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰ መሆኑን የግል ተበዳይ በማህበራዊ ሚዲያ ማሰራጭቷ ይታወቃል። ግለሰቡ በግል ተበዳይ ላይ ባደረሰው ጉዳት በህግ የሚጠየቅ መሆኑን ፖሊስ አስታውቋል። እስቲ አንዴ ለአዲስ አበባ ፖሊስ አንድ ጊዜ እናጨበጭባለን። በጣም ደስ የሚል መረጃ ነው እንግዲህ። እንደዚህ አይነት አካላቶች በጣም እየበዙ ነው። በጣም ብዙ ቦታ ላይ ሴቶችን አታክ የሚያደርጉ የሚያጭበረበሩ፣ በጣም በጣም ብዙ ነገር እየሚያደርጉ ሰዎችና ራሳችሁን ጠንቀቅ በሉ። ከቻላችሁ ደግሞ ለሁለት ለሶስት ሆናችሁ መውጣት አለባችሁ። ብዙ ጊዜ የሚያጠቋችሁ ብቻችሁን ስትሆኑ አይተዋችሁ ነው እና ራሳችሁን ጠንቀቅ በሉ። ራሳችሁን ጠብቁ እባካችሁ በቻላችሁ ታቅም እና እስቲ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እያበረታታችሁን፣ ቤታችን ደግሞ ሙቀት ይፈልጋል ሰብስክራይብ እያደረጋችሁ ቪዲዮን እዩ። እንግዲህ ውድ የዩቲዩብ ቤተሰቦቼ ዛሬ ለእናንተ ይሆናል ይመጥናቸዋል ብዬ ያዘጋጇቸው ቪዲዮዎች ይህንን ይመስሉ ነበር። እንግዲህ በቀጣይ እስክንገናኝ መልካም ሳምንት ሁላችሁም። ሰብስክራይብ እና የሼር ምልክቷን መጫን እንዳትረሱ። ወዳችኋለሁ። ቻው